ፓስፖርት ከአንዴም ሁለቴ ተከልክያለሁ። ይሄ ቪዲዮ ፓስፖርት ለማውጣት አፕላይ ላይ ያደረጋችሁ ወይ ለተመዘገባችሁ ሰዎች እጅግ በጣም ሊጠቅማችሁ ይችላል። ከኔ ብትማሩ ደግሞ እጅጉን ደስተኛ ሆናለሁ። እኔ ፓስፖርት ከአንዴም ሁለቴ አጥቻለሁ ማለት ነው። ይህም ቪዲዮ እስከ መጨረሻ ከተከታተላችሁት ፓስፖርት ለማውጣት ስትሄዱ የሚያስፈልጋችሁ ነገር በደንብ አድርጋችሁ ታውቃላችሁ ማለት ነው። የኤልፋዝ ሚዲያ ነው እኔ ደግሞ የሚኮነኝ ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ ሰብስክራይብ ስታደርጉ እኔ ደግሞ ከዚህ የተሻለ ፕሮግራም ለናንተ ይዤላችሁ እመጣለሁ ማለት ነው። ሰብስክራይብ ለናንተ ምንም አይጎልባችሁም። እኔ ደግሞ በጣም ስለሚጠቅመኝ ሰብስክራይብ ማድረጉን እንዳይረሳ የዛሬ ፕሮግራም እንዳነሳላችሁ የፈለግኩት ምንድን ነው፣ ፓስፖርት ቦታ ስንሄድ መርሳት የሌለብንና በጣም መጠንቀቅ ያለብንን ወሳኝ ነጥቦች በዚህ ቪዲዮ አነሳላችኋለሁ ማለት ነው። ለምንድን ነው እኔ ከአንዴ ሁለቴ ፓስፖርት አጥቻለሁ? ያ ማለት ከፓስፖርት ቦታ ተባረር ያለው ማለት ነው። ስለዚህ እኔ ለእናንተ በጣም ጠቃሚ ነኝ ማለት ነው በዚህ ቪዲዮ ስለዚህ እስከ መጨረሻ ደግሞ ይህን ቪዲዮ ብትከታተሉት ደግሞ ምንም ጥያቄ የለውም፣ በጣም ታተርፉበት አላችሁ። ፓስፖርት ለማውጣት ስትሄዱ ይህን ቪዲዮ ካያችሁት ያለምንም ችግር ቦታው ላይ ተገኝታችሁ ፓስፖርት አሻራ እና ፎቶ መስጠት ትችላላችሁ ማለት ነው። ከእናንተ የሚጠበቀው እስከ መጨረሻ አብራችሁ መቆየት ብቻ ነው። የኤልፋዝ ሚዲያ ነው። እኔ ደግሞ የሚኮነኝ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ ማለት ነው። ዛሬ ኢምፖርታንትና ወሳኝ ነገር ነው ይዤላችሁ የመጣሁት ማለት ነው። ዛሬ እንድናየው የፈለግኩት ምንድን ነው፣ አንድ ሰው አፕላይ ያደርጋል እቤቱ ተቀምጦ ማለት ነው። ይህን ቪዲዮ ከዚህ በፊት ሰርች የላቸዋለሁ ማለት ነው ማየት ትችላላቸው እና አፕላይ ካደረጋችሁ በኋላ ቀናችሁ ደረሰና ፓስፖርት ለፎቶና አሻራ ለመስጠት ቦታው ላይ ተገኛችሁ ማለት ነው። ከዛስ እዛ ቦታ ላይ ምንድን ነው የሚጠበቅባችሁ የሚለው ነገር በዚህ ቪዲዮ በተንተን አድርገን እናየዋለን ማለት ነው። እኔ ያጋጠመኝ ነገር ንገራችሁ እና ከዛ ወደ ቀጥታ ወደ ማድረግ ወደ ሌለባችሁ ነገር እሄዳለሁ ማለት ነው። እንግዲህ እኔ የዛሬ ሶስት ዓመት ከምናምን ይመስለኛል ፓስፖርት ለማውጣት አዳማ ቀጠሮ አስይዤ ሄርኩ ሄርኩኝ ማለት ነው። ራሴ ነኝ የሞላሁት ከዛም በኋላ ቦታው ላይ ተገኘ። ልክ ቦታው ላይ በተገኘውበት ቀን ማለት ነው በቀኔ እና በሳቴ ቦታው ላይ ተገኘው ማለት ነው። ነገር ግን እዛ ቦታ ላይ ስደርስ ፓስፖርት ማውጣት አትችልም ተባልኩኝ ማለት ነው። ምክንያቱም ምንድን ነው መሰላችሁ ፓስፖርት ፓስፖርት ኦንላይን አፕላይ ካደረጋችሁ በኋላ ማለት ነው፣ ኦንላይን ከተመዘገባችሁ በኋላ የቀናችሁ ሲደርስ አፕላይ ያደረጋችሁበት ወይ ደግሞ የተመዘገባችሁበት ቀን ሲደርስ ሶስት ነገሮችን ይዛችሁ መሄድ እንደነገርኳችሁ ግዴታ ነው ማለት ነው። እንግዲህ ላሳያችሁ፣ ይዛችሁ መሄድ ያለባችሁን ነገር የመጀመሪያው ነገር እንደነገርኳችሁ የልደት ሰርተፍኬታችሁ ነው ማለት ነው። የልደት ሰርተፍኬታችሁ ግዴታ ነው። የተመዘገባችሁበት ስለሆነ ማለት ነው። ሁለተኛው ነገር ደግሞ ምንድነው? መታወቂያ መያዝ አለባችሁ ማለት ነው። የቀበሌ ናሽናል አይዲ መያዝ አለባችሁ ማለት ነው። ከዛ ሁለቱን ከያዛችሁ በኋላ ሶስተኛ ደግሞ ይሄ ነው ማለት ነው። ኢሚግሬሽን ዜግነት አገልግሎት የተመዘገባችሁበት ወረቀት ማለት ነው። ወረቀት እንደምትመለከቱት ይሄን ወረቀት መያዝ ምንድነው ግዴታ ነው ማለት ነው። እነዚህን ሶስት ወረቀት ይዛችሁ ነው እዛ የምትገኙት ፓስፖርት የሞላችሁበት ቦታ የትምለት ሞሉት ትችላላችሁ የሞላችሁበት ቦታ የምትገኙት እነዚህን ሶስት ወረቀቶች ይዛችሁ ነው ማለት ነው። እንግዲህ ወደ ራሴ ልመለስና እኔም እንደነገርኳችሁ ማለት ነው የዛሬ ሶስት ዓመት አካባቢ እነዚህን ሶስት ወረቀት ይዤ ማለት ነው አዳማ ተገኘሁ እና አዳማ ከተገኘሁ በኋላ አዳማ ሶስት አይነት ቦታ ነው የምትገቡት ማለት ነው። መጀመሪያ ውጭ ትሰለፋላችሁ። ተራችሁ ሲደርስ ወደ ውስጥ ትገባላችሁ። ከዛም በኋላ ትሰለፋላችሁ አሁንም። ከዛም በኋላ የሆነ ቦታ ገብታችሁ ደግሞ ኮፒ ታደርጋላችሁ ይህንን ይዛችሁ ሄዳችሁ ማለት ነው፣ ድጋሚ ኮፒ ታደርጋላችሁ ማለት ነው። እኔ ኮፒ ካደረጋችሁ በኋላ ቁጥር ይሰጣችኋል። ከዛ በቁጥር ተሰልፋችሁ ደግሞ የሆነ ቦታ ላይ ሄዳችሁ ቁጭ ትላላችሁ ማለት ነው። ከዛ ቁጭ ካላችሁ በኋላ እዛ ቦታ ላይ አንድ ሰው አለ ማለት ነው። ይሄ ሰውዬ ይሄ ምንድነው የሚያደርገው? ይዛችሁ የመጣችሁትን ነገር በሙሉ ቼክ ያደርጋል። እንደነገርኳችሁ፣ እነዚህን ሶስት ነገሮች ቼክ ያደርጋል ማለት ነው። ቼክ ካደረገ በኋላ እዚህ ወረቀት ላይ ማለት ነው፣ እዚህ የተመዘገባችሁት ወረቀት ላይ ማለት ነው፣ እዚህ ከፊት ለፊት ወይ ደግሞ ከጀርባ ምን ያደርጋል? ማተብ ይመታላቸዋል ማለት ነው። እንደነገርኳችሁ ይሄን ሁሉ መስዋዕትነት አልፌ እዛ ቦታ ደረስኩኝ ማለት ነው። እዚህ ሰውዬ ጋ አሁን የነገርኳችሁ ሰውዬ ጋ ደረስኩኝ ማለት ነው። ከዛም በኋላ ነው ከዚህ እንደሄዳችሁ ፎቶና አሻራ መስጠት አይደለም የእናንተ ስራ ማለት ነው። መጀመሪያ የምታደርጉት ይህንን ሴፕ ማለፍ አለባችሁ ማለት ነው። እና ሌላው ደግሞ ጥሩነቱ ምንድነው? እኛ በሰዓቱ ፓስፖርት ስትካወጣክ በኋላ ራሱ ይቆይ ነበር አምስት ወር ስድስት ወር ምናምን ነገር ይቆያል ማለት ነው። አሁን ላይ ግን ጥሩነቱ ምንድን ነው? አሻራና ፎቶ ከሰጣችሁ በኋላ ብዙ አይቆይም ፓስፖርት ብዙ አይቆይም። በ15 ቀን ከበዛ በአንድ ወር ውስጥ ፓስፖርቱ እጃችሁ ላይ ይገባል ማለት ነው። ኤኒዌይ እነዚህ ነገሮች የጨረስኩና እኔ እዛ ቦታ ላይ አሁን ያልኳችሁ ሰውዬ ጋር ደረስኩኝ ማለት ነው። ወረቀቴን እንዳልኳችሁ ሶስት ወረቀቱን ሰጠሁት ማለት ነው። ይሄንን ይሄንን እና መታወቂያዬን ሰጠሁት ማለት ነው። ከዛ መጨረሻ ላይ የልደ ሰርተፍኬት ይሄ ማለት ነው የልደሰርተፍኬት ሰርተፍኬት ልክ አይደለም አሉኝ ማለት እንዴ፣ ምንድን ነው የልደ ሰርተፍኬቱ የሆነው ስለው የልደሰርተፍኬቱ ምንም አይነት ችግር የለበትም ማለ። ነገር ግን እዚህ ከኋላ ማተብ የለው ማለ ማለ፣ እንደዚህ ይህን ወረቀት እንደምታዩት ማለት፣ ይህን ወረቀት እንደምታዩት እንደዚህ ማለት ነው። ምንም አይነት ማተብ የለውም ማለ ማለት እኔ አላወኩም፣ ራሴ ነኝ የሞላውት። ለዛ ከኋላ ይመታ ይመታ አላቅም አልኩት ማለት ነው። አይቻለም እና ምንድን ነው የሚሆነው? በቃ አይቻለም ተባራል ላይ ማለት ተባራል ማለት ምንድን ነው አይቻልም በቃ ተባራ አለ ከኋላ ማህተም ስላላስመታችሁ ይሄ የልደት ሰርተፍኬት ፌክ ሊሆን ይችላል ኦርጂናል ላይሆን ይችላል። እና ላይሆን ይችላል ኦርጂናል ላይሆን ይችላል። ስለዚህ በቃ ተባራ ሌላ ቀጠሮ ሙላና ተመልሰና ተባልኩኝ ማለት። ያ ማለት ምንድን ነው ከአስቡት ፓስፖርት ተሞሉና ፓስፖርት ቀጠሮ የምትይዙት ከአምስት ወር ምናምን ነገር በኋላ ነው። የዛሬ የዛሬ ደግሞ ሶስት አመት አካባቢ እንዲህ አስቸኳይ ፓስፖርት የሚባል ነገር የለም ነበር ማለት ነው። እኔ በሰዓቱ ፓስፖርት በጣም ከሚባለው በላይ ያስፈልገኝ ነበር፣ ግዴታ ያስፈልገኝ ነበር። እኔ መስራት ከምፈልጋቸው ስራዎች ጋር፣ ማድረግ ከምፈልጋቸው ነገሮች ጋር ፓስፖርት በጣም በሰዓቱ ለእኔ በጣም ግዴታ ነበር፣ ያስፈልገኝ ነበር ማለት ነው እና እንደነገርኳችሁ ወደ ወደኋላ ተመልሰ ከአምስት ወር በኋላ ሞልተ ድጋሚ ትመጣለህ አለኝ ማለት እና አስቡት። በነገራችሁ ላይ አምስት ወር ቆይታችሁ በቀጠሮችሁ ተገኝታችሁ ቀጠሮችሁን አንድ ቀን ሳታዛቡ በዛ ሰዓት እዛ ተገኝታችሁ በናሽናል እንትኑ የለ ሰርቲፊኬቱ፣ ኳላ ማተብ የለውም በሚል ሰበም ማለት ነው አባረረኝ፣ አባረሩኝ ማለት ነው። በጣም ተጨቃጨኩ፣ በጣም ለመንኳቸው። እሺ፣ ቀኑት እዚህ ለኛል አርብ ነበር። እሺ፣ ቅዳሜ ቅዳሜ ተመልሼ እኔ ከባሌ ነበር፣ ከባሌ ሮቤ ነው ሄድኩት። ከባሌ ሮቤ አዳማ ማለት ወደ 300 ምናምን ኪሎ ሜትር ነው ማለት ነው። እሺ፣ ወደ ባሌ ልመለስና ዛሬውኑ ልመለስና ነገ አስመትቼ ሰኞ አስመትቼ ማክሰኞ ልምጣ፣ አይቻልም። እሺ ዛሬ ሊድና ቅዳሜ እንደምንም አድርጌ ቢሮ ለምኛቸው አስከፍቻቸው አስከፍቻቸው ሰኞ ልምድ አይቻልም። በቃ አይቻልም አይቻልም። ኧረ በእናታችሁ ብለምን ብለምን ብለምን ብለ በቃ አይቻልም አይቻልም። ድምድም ያለ አራት ነጽብ ያለው በዚህ ይሄ ወረቀት እንደነገርኳችሁ ማተብ ስለሌለው ብቻ ማለት ይሄ ወረቀት ማተብ ስለሌለው ብቻ ከኋላ ማተብ አልመታም በሚለው ብቻ ማለት ነው። ወደኋላ ዋላ መልሱኝ ማለት ነው። እንግዲህ አስቡት እንደነገርኳቸው አምስት ወር በላይ ነው ማለት ነው የጠበቅነው አምስት ወር በላይ ነው የቆየውት ማለት ነው እና አምስት ወር በላይ ቆይቼ ከዛም በኋላ ቀኔ ደርሶ በቀኔ በሰዓቴ እዛ ተገኝቼ ማለት ነው በዚች በዚች ምክንያት ምን ሆንኩኝ ፓስፖርት አልወሰድኩም ማለት ነው ይሄ ነገር በነገራችሁ ላይ አሁን ላይ ፓስፖርት ወስጃለሁ ይኸው እንደምታዩት እንደምትመለከቱት ማለት ነው አሁን ፓስፖርቴ እጄ ላይ ይገኛል ማለት ነው እጅ ላይ ይገኛል እንደምትመለከቱት ማለት ነው። ይኸው ለዚህ ፓስፖርት ነበር ማለት ነው፣ በጣም ነው የለፋሁት እኔ እንደነገርኳችሁ በጣም ማለት ነው። ከዛ የመጀመሪያው ዙር አዳማ ላይ እንደዚህ ሆን ማለት ነው። በዚህ ሰበብ ይገርማችሁ ድጋሚ ምን ሆንኩኝ አምስት ወር መጠበቅ ነበረብኝ ማለት፣ ድጋሚ አምስት ወር መጠበቅ ነበረብኝ። በጣም ነው እዛ በጣም ነው የለመንኳቸው፣ ግን እሺ ሊሉኝ አልቻሉም በቃ አራት ነጥብ አይቻልም፣ አይቻልም ቀኑ አልፏል አልፏል ነው ያሉኝ ማለት እውነት ነው። እናንተ አሁን ዋና እንድታውቁት የምፈልገው እዚህ ጋር ማለት ነው መረዳት ያለባችሁ የለት ሰርቲፊኬታችሁን ከወሰዳችሁ በኋላ የግድ ማተብ ከኋላ ማስመታታችሁን እንዳትረሱ ልላችሁ ስለፈለግኝ፣ ግዴታ ማተብ መመሳሰል አለበት ማለት። ሆኖም ግን አሁን ወደ ኢሚግሬሽኑ ደግሞ ልመለስ። ኢሚግሬሽኑ ግን በሰዓቱ ልክ በእኔ አስተሳሰብ እኔ ጥፋት አትፍቻለሁ፣ ምንም ጥያቄ የሉም። ነገር ግን እነሱ ጋርም የመጨረሻ ጥፋት አይቻልም፣ ልክ ያልሆነ ነገር ነው። እንደዚህ ጋር ራሱ አልታየውም ማለት ነው። እንደ አጭበርባሪ ነው ያዩኝ ማለት ነው። ያ ማለት ምንድን ነው? ይህንን የወረቀት አስተካኪ የምመጣበትን መንገድ ሊያመቻቹልኝ ይችሉ ነበር። ቀጥሮ አፕላይ ያደረግኩበትን ቀን ሊያራዝሙልኝ ይችሉ ነበር። እስከ ሳምንት ምናምን ነገር ቆይተና ሊሉኝ ይችሉ ነበር ማለት ነው። ነገር ግን እነሱ በዛ ነገር ፍቃደኛ ሊሆኑ አልቻሉም ማለት ነው። ምንም ወደዚህ ወደዛ ሳይሉን ያባረሩኝ ማለት። ይሄ ነገር ሊቀረፍ ይገባል። ምክንያቱም አንድ ሰው አንድ ሰው ከብሩ በላይ አንድ ሰው ብሩን ከሚያወጣው በላይ ጊዜው በጣም ውድ ነው። እኔ እንደነገርኳቸው ኦንላይን ላደርግ አምስት ወር ምናምን ነው የጠበቅሁት ማለት ነው። አንድ ሰው አምስት ወር ቆይቶ ባላስፈላጊ ነገር፣ በተራ ነገር፣ ማስተካከል በሚቻል ነገር አምስት ወደኋላ አምስት ወር ወደኋላ መመለስ። ሌላ ደግሞ ብር ብዙ ብር ነው በሰዓቱ ያወጣሁት የተመዘገብኩበት ብር አለ፣ ጊዜ የጠበቅሁበት ጊዜ አለ፣ ከዚህ ትራንስፖርት የሄድኩበት አለ፣ እዛ ደግሞ ደርሼ መኝታ አለ፣ የምግብ አለ። በጣም ብዙ ወጪዎች ናቸው አንድ ሰው ላይ ያለው ማለት ነው። አንድ ሰው ደልቶት ዝም ብሎ ከሜዳ ተነስቶ ፓስፖርት ለማውጣት ምናምን ነገር አይመጣም። ስለዚህ እዛ ያላችሁ ሰዎች እባካቸው ይሄ ቪዲዮ ሁላችሁ ማለት ነው ሼር ሼር፣ ኮፒ ሊንክ እያደረጋችሁት ቢያንስ ለሚሰማ ሰው ብታደርሱልኝ ደስ ይለኛል ማለት ነው። ምክንያቱም እዛ ቦታ ላይ ሰዎች ሲሄዱ ከብዙ ነገር ብዙ ነገር ተጎድተው ነው የሚሄዱት። ብዙ ነገር አዝነው ነው የሚሄዱት። ተመችቷቸው አይሄዱ ማለት ነው። ነገር ግን የሆነ ትንሽ ጥፋት ሲሰሩ በዛ ጥፋት መባረር አለባቸው መባረር አለባቸው የሚል እምነት የለኝም። ካልሆነ የሆነ የሚያስተካክሉበት መንገድ መፍጠር፣ ካልሆነ ደግሞ የተወሰነ ጊዜ በቀናቸው ላይ አድ ተደርጎላቸው የሚስተናገዱበት መንገድ ቢፈለግላቸው የሚል አመለካከት ነው ማለት ነው ያለኝ። እንግዲህ ውድ አድማጅ ተመልካቾቻችን ማለት ነው ሁላችሁም ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ በአክብሮት ጋብዣችኋለሁ። ብዙ ሰዎች ስለሚጠቅም ደግሞ ሼር ማድረግ እንዳትረሱ። ስለዚህ የዛሬው ቪዲዮ ኢምፖርታንት ብዬ ያሰብኩት ምንድን ነው? እናንተ የሆነ ሰው ዛሬ ፓስፖርት ሞልታችሁ ከኋላ ማተብ ያላስመታችሁ ሰዎች ልትኖሩ ስለምትችሉ ብዙ ሰዎች ማለት ነው ልትጠቀሙበት ትችላላችሁ፣ ከኔ ልትማሩ ትችላላችሁ ብዬ ነው የመጀመሪያ ይህንን ቪዲዮ የሰራሁት ማለት ነው። የኔ የፓስፖርት ጉዞዬ አላለቀም ማለት ነው። እንግዲህ ከአዳማ ተመለስኩኝና ወደ ሁለተኛ አማራጭ ሄድኩኝ ማለት ነው። ሁለተኛ አማራጭ ላደርግ የፈለግኩት አዳማ አዲስ አበባ ምናምን አራት ወር አምስት ወር ምናምን ይቆያል ኦንላይን አፕላይ ስናደርግ ማለት ነው ከአራት ወር ቢያንስ ከአምስት ወር በኋላ ነው። ከዛ ቁጭ ብዬ እዚህ የሆነ ሀሳብ አሰብኩኝ። ለምን ሌሎች ሀገራት ቀለል ያሉ ሀገራቶች ለምን አንሞላ ምናምን ነገር ብለን ለምን ድሬዳዋ አንሞላም አልን ማለት ነው። ከጓደኞች ጋር ነገርኳቸው እና ለምን ድሬዳዋ ሞልተን ድሬዳዋ ንሄደም ተባባልን ማለት ነው። ከዛ ድሬዳዋ ለምን እንፈልጋችሁት የምትሉ ከሆነ አንደኛ ድሬዳዋን ማየት በሰዓቱ እንፈልግ ነበር። ሁለተኛ ነገር ደግሞ ዋናው ምንድን ነው? ከድሬዳዋ ላይ አሁን አዳማና አዲስ አበባ እንደነገርኳችሁ ከቢያንስ አራት ወር አምስት ወር ምናምን ይሆናል። ለእኛ የሚቀርቡን እነሱ ናቸው፣ ግን አራት ወር አምስት ወር አካባቢ ስለሚሆን፣ ድሬዳዋ ደግሞ ሀያ አንድ ቀን ብቻ ነበር በሰዓቱ የሚፈልገው ማለት ነው። ስለዚህ ሀያ አንድ ቀን ከፈለገ ለምን እኛ ቀጥታ ወደ ድሬዳዋ አንሄድም? ድሬዳዋ ለምን ሄደን ቶሎ በሀያ አንድ ቀን አሻራና ፎቶና አሻራ ሰጠን፣ ለምን በወር በሁለት ወር ውስጥ አንጨርስም፣ ፓስፖርቱ ለምን አንይዝም በሚል ተነሳሽነት ከሶስት ጓደኞቻችን ጋር ሄድን ማለት ነው። እንግዲህ እዚህ ጋር በነገራችን ላይ እዛ ድሬዳዋ የድሬዳዋ ህዝብ እንደሚታወቀው ፍቅር ነው ማለት ነው መኪናዎት የተገናኘ ነው ሰዎች ቤት አሳድረውን ቁርስ አብልተው ምናምን የለቀቁን በዚህ አጋጣሚ ማለት ከዛ ወደ ፓስፖርቱ ልመለስላችሁ እና በንጋታው ድሬዳዋ ገብተን ማለት ነው በንጋታው ወደ ፓስፖርት ቦታ ሄደን ማለት ከዛ እዛ ደግሞ ስንደርስ ምን አጋጠመን መሰላችሁ እኛ ይዘን ይሄ ነው መታወቂያ ኖርማል የኛ አካባቢ መታወቂያ ነበር ማለት ነው። ካርድ ነበር፣ ካርድ መታወቂያ ነበረን ማለት ነው። እዛ አካባቢ ደግሞ የሚጠቀሙበት ባለደብተሩን መታወቂያ ነበር ማለት። በዛ አንደኛ ነገር እንዴት ይህ መታወቂያ ከየት መታ የሚለው ሀሳብ እዛ፣ ኢሚግሬሽን ኢሚግሬሽን በነገራችን ላይ ሴንሴቲቭ ቦታ ነው፣ በጣም ነገሮች የሚጠብቁበት ቦታ ነው። በዚሁ አጋጣሚ ማለት ከእናንተ የሚጠበቀው ነገር አሟልታችሁ መሄድ ያለባችሁ ቦታ ቢኖር ኢሚግሬሽን ነው። ኢሚግሬሽን ላይ ቀልድ ስለሌለ ማለት ከዛ እዛ የነበሩትም ትንሽ ተጠራጠሩ። ኢሚግሬሽን ውስጥ የነበሩት ማለት ነው። እንዴት መታወቂያችሁ መታወቂያችሁ ለምን እንደዚህ ይሆናሉን፣ ሁለተኛ ደግሞ ያነሱልን ጥያቄ ምንድን ነው፣ ለፓስፖርት ብላችሁ እንዴት ከባሊ ድረስ ድሬዳዋ መጣችሁ የሚል ሀሳብ ነበር። በእነሱ ቦታ መሆነ ስናስበው ልክ ናቸው። እነሱ ምንም ጥያቄ የለውም ማለት ነው። ምክንያቱም ለምንድን ነው እኛ ለፓስፖርት ፍለጋ ከዚህ እንዲህ ድሬዳዋ እንሄዳለን፣ በዛ ሰበብ የግድ ከዛ ደግሞ እነሱም ሊያስተናግዱን እንትን አይደሉም ማለት እርግጠኛ ስላልሆኑብን ሊያስተናገደውን አልፈለጉም ማለት ነው። ከዛ ምንሆን እዛ ድሬዳዋ ኢሚግሬሽን ደግሞ ምን አሉን፣ ወደ አዲስ አበባ ደብዳቤ ጽፈው ወደ አዲስ አበባ መለሱን ማለት ከድሬዳዋ አዲስ አበባ ማለት በጣም ረዥም ብዙ ነ። ከዛ ከድሬዳዋ ወደ አዲስ አበባ። አሁንም ይህንን ላነሳላቸው የፈለኩት ዋና ምክንያት ምንድን ነው፣ እናንተ የሆነ ቦታ ስትሙሉ ወይ ደግሞ ከኖርማል ከእንትን ቦታዎች ኖርማል ቦታዎች አሁን እናንተን ከሚቀርቧችሁ ቦታዎች ውጭ ስትሞሉም ሊያጋጥማችሁ የሚችለው ነገር በዚሁ አጋጣሚ እንድታውቀው ስለፈለግኩኝ ነው ማለት ነው። ስለዚህ እኛ ከዚህ ድሬዳዋ በጣም ሩቅ ነው ማለት ነው። ከዛ እዛ ሄደን ከዛም በኋላ ምን አደረጉን? ወደ አዲስ አበባ መለሱን ደብዳቤ ሰጥተውን። ያ ማለት ልክ ነው ልክ አደለም? እነዚህ ልጆች የምር ናቸው ወይስ አደሉም ምናምን የሚለው ነገር እንዲጣራ ማለት ነው። ወደ አዲስ አበባ ላኩ ማለት ነው አዲስ አበባ ከዛ እኛ ወደ አዲስ አበባ ሄርን። አዲስ አበባ ኢሚግሬሽን ምናምን ነገር ደረስን። ከዛ እስኪጣራ ትንሽ ጠብቁ ምናምን ነገር አልሆን ማለት ነው። እንግዲህ ቅድም የነገርኳችሁ ያን ነው። አዳማ ላይ እኔ ፓስፖርት መጀመሪያ ስባረር ቀኑን ሊያራዝሙልኝ ይችሉ ነበር። አዎ በቀኑ ተገኝቷል። ነገር ግን በዚህ በእዛ እንደዚህ አይነት ኬዝ እንደዚህ እንደዚህ ብሎ ቀኑን ምን ሊያደርጉልኝ ሊያራዝሙልኝ ወደዛ ሊያራዝሙልኝ ይችሉ ነበር ማለት ያ ማለት ምንድነው፣ ድሬዳዋዎች ወደ አዲስ አበባ ሲልኩን ቀኑን አራዝመውልን ነበር ማለት ነው። በቀናችን ስለተገኘን እንደዚህ እንደዚህ ብለው ቀኑን ምን አድርገውልናል፣ ወደ ወደዛ አራዝመውልን ነበር ማለት ነው። ከዛ አዲስ አበባ ይሄን ከዛ አዲስ አበባም እሺ፣ እስክንጣራ ምናምን ጠብቁን ምናምን ነገር አሉ። ታዲያ አያልፈንም እንደ ምናምን ስንላቸው፣ ኧረ ችግር የለውም አያልፋችሁም። ቀጠሮ ቀን አስይዘዋቸዋል ምናምን አሉ። ከዛ ከዛ ተደዋወሉ ምናምን እኛ ቀጠሮ ቀን በቃ በዚህ ቀን በቃ እስክናጣራ ምናምን ትንሽ ጠብቁን፣ እስከዛ ግን ወደ ሀገራችሁ ተመለሳችሁ ምናምን ነገር እኛ አጣርተን እንደውልላችኋለን ምናምን አሉን ማለት ነው። እንግዲህ ይሄ ሁሉ ሁለተኛ ዙር በፓስፖርት ሰበብ የተንከራተት ነው ነው ማለት ነው። ከዛ እኛ ወደ ሀገራችን መጣን። ከዛ እዚህ በጣም ቆየን ማለት ነው። ከዛ ከወር በኋላ ምናምን ደወሉልን ማለት ነው። ከአዲስ አበባ ደወሉልን። አዎ አጣርተናል፣ ልክ ነው፣ የእናንተ መታወቂያ ምንም አይነት ስህተት የለውም። ስለዚህ ወደ ድሬዳዋ ሄዳችሁ ፓስፖርት መውሰድ ትችላ እንትን አሻራና ፎቶ ድሬዳዋ መስጠት ትችላላችሁ የሚለውን ሀሳብ አመጡልን ማለት ነው። በሰዓቱ በጣም ቢዚ ነበር እኛ እኔ በጣም ቢዚ ነበር፣ ጓደኞቼም በጣም ቢዚ ነበሩ። ድሬዳዋ ድረስ ሄድን። ድሬዳዋ ደግሞ ከሄድን አሻራና ፎቶ ከሰጠን ድጋሚ ድሬዳዋ ሄድን ነው ፎቶ እና እንትን ፓስፖርታችንን የምንወስደው ማለት ይሄ፣ ደግሞ በጣም ከባድ ነው። ለዛ ሆነ በሆነ ምክንያት ቀረን ማለት ድሬዷ። ከዛም በኋላ አዳማ፣ ድጋሚ አዳማ ሞልቼ መጨረሻ ላይ እንዳሳየዋችሁ ማለት ነው። ፓስፖርቴን ከአዳማ ወሰድኩኝ ማለት ያ፣ ማለት ስንት ጊዜ ሞልቻለሁ? ሶስት ጊዜ ሞልቻለሁ ማለት። ስለዚህ በፓስፖርት ከኔ በላይ ለእናንተ ሊያስተምራችሁ ይችላል ብዬ የማስበው ሰው የለም ማለት ነው። ያው ልብ ያለው ልብ ይበል። መረዳት የቻለ ሰው በደንብ አድርጎ ከሰማኝ በደንብ ይረዳል ብዬ ተስፋ አድርጋለሁ ማለት ነው። እንግዲህ በዚህ በፓስፖርት በፓስፖርት ሰበብ ላይ ብዙ ስለታሸው ነው መሰለኝ፣ በጣም ማጥናት ፈልጌ በጣም ነው በፓስፖርት ነገሮች ላይ በጣም ያጠናሁት ማለት ነው። ከዛ በኋላ ኤኒዌይ እናንተ ማድረግ ያለባችሁ ነገር ምንድን ነው? እንደነገርኳችሁ ፓስፖርት ልታወጡ ስትሄዱ ከእናንተ የሚጠበቁ ነገሮች መቀደማችሁ አድርጋችሁ መሄድ ይጠበቅባችኋል ማለት ነው። ሁለተኛ እዛ ቦታ ላይ ደግሞ ሥነሥርዓት ሊኖራችሁ ይገባል ከሁሉም በላይ ማለት ነው። በሥነሥርዓት ሄዳችሁ ያላችሁን ነገር በሙሉ፣ መታወቂያ እንደነገርኳችሁ መታወቂያ የለ ሰርተፍኬት፣ እና የተመዘገባችሁበትን ወረቀት ከያዛችሁ ማለት ነው በፍቅር ነው በነገራችሁ ላይ የሚያስተናግዷችሁ ማለት ነው። ከዛ ተስተናግዳችሁ ፎቶና አሻራ ሰታችሁ ትሄዳላችሁ ማለት ነው። እንግዲህ በዛሬ በዛሬ ፕሮግራሜ ላይ ያልገባችሁ ነገር ካለ ኮሜንት ላይ ጠይቁኝ መልስላችኋለሁ ማለት ነው። ይህ ኤልፋዝ ሚዲያ ነው። እኔ ደግሞ የሚኮነኝ እስከ መጨረሻ ስለተከታተላችሁኝ በጣም አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ይመቻችሁ። ሁላችሁንም በጣም ነው መወዳችሁ ማለት ነው። ያልገባችሁ ጥያቄ ካለ ግን ኮሜንት ላይ አስቀምጡልኝ ለእያንዳንዳችሁ ለእያንዳንዳችሁ ልመልስላችሁ ሞክራለሁ ማለት ነው። እንግዲህ የዛሬው ፕሮግራሜ እዚህ ላይ አብቅቷል ማለት ነው። ይመቻችሁ።